ኢሳይያስ ማለት መድኃኒት ማለት ነው። እናትና አባቱ በትንቢቱ ሰውን እንደሚረዳ እንደሚጠቅም አውቀው ኢሳይያስ ብለው ሰየመውታል። አንድም የኋላ ሰዎች የኋላ ሰዎች በትንቢቱ ሲረዳ ሲጠቅም አይተው ኢሳይያስ ብለውታል። አንድም ቅቡም ቅባ ትንቢት ማለት ነው። ነቢዬ እግዚአብሔር ኢሳይያስ ኢሳይያስ ከአበይት ነቢያት አራት አበይት ነቢያት፣ አስራ ሁለት ደቂቅ ነቢያት በቤተ ክርስቲያናችን አሉ። አራቱ አበይት ነቢያት የሚባሉት ነብይ እግዚአብሔር ኢሳይያስ፣ ነብይ እግዚአብሔር ኤርምያስ፣ ነብይ እግዚአብሔር ህዝቅኤልና ነብይ እግዚአብሔር ዳንኤል ናቸው። ከነዚህ መካከል አንዱና የመጀመሪያው ከአበይት ነቢያት የመጀመሪያው ማን ይባላል? ኢሳይያስ። እስቲ በሉ ማን ይባላል? ኢሳይያስ። ማለት እሳ ምን ማለት ነው? መድኃኒት ማለት ነው። ኢሳይያስ ኢሳይያስ እንደ ሐዋርያት ደረቅ ትንቢትን በመናገር ሐዲስ ኪዳንን በትንቢት የተናገረ ልዑለ ቃል የሆነ ነብይ ነው። ነብየ እግዚአብሔር ኢሳይያስ ድንግል በድንግልና ፀንሳ እንደምትወልድ እንደምትወልድ ገና ከድንግሊቱ ዘመን ሳይደርስ ዓለም ከተፈጠረ ጀምሮ እንዲህ ያለ ነገር ሆኖ አያውቅም። ድንግል ያለ ወንድ ዘር ፀንሳ አታውቅም። ዓለም ከተፈጠረ ጀምሮ እስከ ኢሳይያስ ዘመን ሆኖ የማያውቅ ወደፊትም ሊሆን የማይችል ሲሆን ግን ኢሳይያስ እነሆ ድንግል በድንግልና ፀንሳ ትወልዳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች በማለት ሳይፈራ የተናገረ የመሰከረ ታላቅ ነቢይ ነው። በተመሳሳይ እስመናሁ ሕፃን ተወልደለነ ወልድ ተውህበለነ፣ እነሆ ሕፃን ተወልድ ወልናል ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል በማለት ኃያል አምላክ እንደሚወለድ አምላክ እንደሚወለድ በትንቢተ ኢሳይያስ ምዕራፍ ዘጠኝ ላይ እና በድንግልናም እንደሚወለድ በትንቢተ ኢሳይያስ ምዕራፍ ሰባት ላይ የተናገረ ታላቅ ነብይ ነው ፍቅር ማርከኝ በህይወቴ በዘመኔ ፍቅር ማርከኝ በህይወቴ በዘመኔ ነገ ጥቅምት 17 ዲያቆን ሲሆን ካህን ካህን ሲሆን ሐዋርያ ሐዋርያ ሲሆን ሰማዕት ሰማዕትም ሲሆን ደግሞ በህይወቱ በሞቱ አምላኩን የመሰለ ታላቅ ቅዱስ በህዝብና በሸንጎ ፊት ወንጌልን ሊሰብክ በሚቆም ሰዓት መልኩ እየተለወጠ የእግዚአብሔርን መልአክ የሚመስል ታላቅ ቅዱስ። እኛ የራሳችንን ሕይወት ማስተዳደር በማንችልበትና ምን ላይና የት ላይ እንደቆምን በማናውቅበት በዚህ ሰዓት እርሱ ግን በዚያ ኃጢአት በነበረበት በአንደኛው ክፍለ ዘመን ስምንት ሺህ ማኅበር ስምንት ሺህ ሕዝብ ከኀጢአትም ከአጋንንትም ጠብቆ ሲመራ የነበረ ታላቅ ቅዱስ። በሕዝብ ፊት ወንጌልን ሲሰብክ ሰባቱ ሰማያት ተከፍተው መድኃኔ ዓለም ኢየሱስ ክርስቶስን በቀኝ ተቀምጦ ያይ የነበረ አጋይስት ዓለም ቅድስት ስላሴንም በአንድነትና በሦስትነት ይመለከት የነበረ የሐሰት ክስ ከሰውና አስመስከረው በድንጋይ ወግረው ሲገሉት፣ ጌታ ሆይ የሚያደርጉትን አያውቁምና በደላቸውን አትቆጠርባቸው ብሎ ለወጋሪዎቹ የለመነ የተማፀነ ታላቅ ቅዱስ። የመጥምቀ መለኮቱ ቅዱስ ዮሐንስ ደቀ መዝሙር የነበረና በአፉ እስትንፋስ በጆሮቸው እፍ በማለት ብቻ ዲዳዎችና መስማት የተሳናቸውን የሚፈውስ የነበረ የስሙ ትርጓሜ መደብ ወይም ደግሞ አክሊል ማለት የሆነ ይህም ማለት የቀን ሀሩር የሌሊት ቁር የማያስቸግረው ጠንካራ ብርሃን ማለት ነው። የኦሪት ሙር የነበረ ሲሆን መጥመቀ መለኮት ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስን ካጠመቀው በኋላ የእርሱ ደቀ መዝሙር በመሆን ለስድስት ወር ከእግሩ ስር ተቀምጦ ተምሯል። ከጌታችን እርገት በኋላ በበዓለ ሃምሳ መንፈስ ቅዱስ ለመቶ ሃያው ቤተሰብ ማለትም ለአሥራ ሁለቱ ሐዋርያት ለሰብዓ ሁለቱ አርድእትና ለሰላሳ ስድስቱ ቅዱሳን አንስት መንፈስ ቅዱስ በወረደ ቀንም የዚህን ሰማዕት የዚህን ፍቅር ማረከኝ በሕይወቴ ብዝምኔ ማረከኝ በሕይወቴ በዘመኔ። ነገ ጥቅምት አንድ ይገርማል እኮ ጌታችንም ስታለቅስ ባያት ጊዜ አምላክነቱ አራብቶት አለቀሰ። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ኮሎ ማድረግ እንዳይረሳ እናታችን ባለሽቷ ማርያም ነገ ጥቅምት አንድ በዘመነ ሐዋርያት ከሁለቱ ማርያም እንተፍረት ከተባሉት ባለሽቷዋ ማርያም ከተባሉት ሁለቱ እናቶች አንዷ የሆነችና ከሰላሳ ስድስቱ ቅዱሳን አንስት የምትመደብና በጌታችን እግር ስር ሦስት ዓመት ከስድስት ወር ቁጭ ብላ የተማረች ቅድስት ባለሽቶ ማርያም የተባሉት እናቶቻችን ሁለት ስለነበሩ አንዷን ከአንዷ ለመለየት አንዷን ማርያም ኃጥእት ወይም ደግሞ ከኃጢአት የተመለሰችው ማርያም ብለን ስንጠራት አንደኛዋን ደግሞ ማርያም እህተ አልዓዛር ብለን እንጠራታለን። በሉቃስ ወንጌል ላይ የምትገኘው ከኃጢአት የተመለሰችው ማርያም ስትሆን በዮሐንስ ወንጌል ላይ የምትገኘው ደግሞ የአልዓዛር እህት ማርያም ናት። በዛሬው ዜናችን የምዘክራት ባለሽቷ ማርያም ደግሞ የአልዓዛር እህት ማርያም ድንግሊቱን ነው። እናታችን ድንግሊቱ ማርያም እንተፍረት ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ጊዜ በቢታንያ አካባቢ የምትኖር ሲሆን ወላጆች ስላልነበሯት፣ ወላጆቿ በልጅነቷ ስለ ሞቱ ታላቅ ወንድሟና ታላቅ እህቷ ቅዱስ አልዓዛርና ቅድስት ማርታ ናቸው ያሳደጓት። ታዲያ በቤተሰብ ደረጃ አብርሃማዊ ናቸው፣ እንግዳን ይቀበሉ ነበርና ጌታችን እጅግ በጣም ይወዳቸው ነበር። በዚህም የተነሳ በሦስተኛው ቀን ከሙታን ያስነሳውን ቅዱስ አልዓዛር ከሰባ ሁለቱ አርድት እህቶቹ እናታችን ቅድስት ማርያምና ቅድስት ማርታን ደግሞ ከ36 ቅዱሳት አንስት ቆጥሯቸዋል። እናታችን ቅድስት ማርታና ቅድስት ማርያም ወንድማቸው አልዓዛር በታመመ ጊዜ ወደ ጌታ ልከውበት ነበር። ታዲያ ያለ ጊዜው የማይሠራ አምላክ ኢየሱስ ክርስቶስ ቢቀርባቸው አልዓዛር ሞተ። ቅዱስ አልዓዛር በሞተ በአራተኛው ቀንም ጌታ ወደ እነርሱ ሲመጣ እናታችን ቅድስት ማርያም ወደ እግሩ ዝቅ ብላ ሰገደችና እግዚኦ ሶበሰ ሀሎከ ዝየ እንጥ ሞተ ሆየ አለችው። አዎ አንተ በዚህ በኖርክስ ወንድሜ ባልሞተ ነበር ብላ ስቅስቅ ብላ አለቀሰች። ይገርማልኮ። ጌታችንም ስታለቅስ ባያት ጊዜ አምላክነቱ አራብቶት አለቀሰ። ወዲያውም ወዴትን የቀበራችሁት ብሎ ወደ መቃብሩ ሄዶ መግነዙ ሳይፈታ በአራተኛው ቀን ጌታችን ኢየሱስ ክርስቶስን በሥልጣነ ቃሉ ከሞት አስነስቶታል። ከዚያም ጌታችን ከመሰቀሉ ከስድስት ቀን በፊት ይሄ የተባረከ ቤተሰብ ለጌታችን ግብርን አዘጋጀ። እርሱም በዮሐንስ ወንጌል እንደምናገኘው ከደቀ መዛሙርቱ ከሐዋርያቱ ጋር ሆኖ ታደመላቸው። በዚያም ጊዜ ከሞት የተነሳው ታላቁ ወንድማቸው ቅዱስ አልዓዛር በጌታ ጎን ሲቀመጥ እናታችን ቅድስት ማርያምም ከጌታ እግር ስር ታንበርክካ የሶስት መቶ ዲናር ሽቱ በጌታ ራስ ላይ አፈሰሰች። መልአ ማዓዛፉ እንዳለው ቤቱን ምስጥ የሚያደርግ ማእዛ አወደው። በዚህ ጊዜ ይሁዳ ቢቃወምም ጌታችን ግን ምላሹን ሰጦታል። እንዲያውም ጌታችን ጭራሽ እናታችን ቅድስት ማርያምን እንደዚህ ብሎ አመሰገናት። ማርያም እሰ ሐርየት መከፈልተ ሰናይ ዘእየሃይ ድዋ አላት። አዎ ከስራ ይልቅ ቁጭ ስርቁጭላ መማርን ተወድ ነበርና